ሰላም ሰላም፣ ተመልካቾቻችን እንግዲህ ይኸው እመሬ አካባቢ ደርሰናል። እመሬ እና ይህ ቤት በጣም አስገርመውን ነው። እያየን ያለ ነው በጣም የሚገርም ነው። በዚህ አካባቢ ላይ እንደዚህ አይነት ቤት መሰራቱ ራሱ ይበል ያስብላል። እና አንተ የሰራኸው ተባለክ ይሉ ነበረ ቢያገኙ። የጌች እናትና በጣም ደስ ይላል። በጣም እንዲህ ለእናት ለብታ ላሳደገች በጣም ደስ ይላል። እና ይሄ በቃ ይሄ በጣም ደስ የሚል እንትን ነው መቼስ ያው ተለዩ አለ ይሄንን የሰራው ሰውዬ የሰራው ሰውዬ ያሰራው ሰውዬ እና ስምን እንጠይቅና በዛው እናስተዋውቃለን። በእውነት በጣም ደስ የሚል እንትን ነው። መጠየቅ ቢቻል እንጠይቅ ነበር ምናልባት ደግሞ ደሞ ለምን ጠየቃችሁ ካላሉን በሰቀር እና ከዛ ሲወጡ ስላየው ነው። አና ይህ ያምራልና ሁላችሁም ለእናት ለአባቶቻችሁ እንደዚህ አይነት ቤት አሰርታችሁ ፈታ ፈካ ያለ ደስታ ሰጥቷችሁ አመስግኗችሁ መለያየት ደስ ይላልና በጣም ደስ እንዴ፣ አይሆንም። ይህ አሁን ያው ረመዳን ገብቶ ሊያዩ ነው የሚመስለው። ራሱ ልገባ ነው እዚህ። አንዴ ፎቶ ላንሳ፣ አንዴ ፎቶ። የማን ቤት ነው? ማን ነው የሚባለው? ተክሌ እንግዲህ በጣም አሪፍ ነው። የነ ተክሌ ነው። ጋሽም አይሳሀርም ሊባል የሚችል ነው በቃ። ምክንያቱም መንገዱ እራሱ አይመችም፣ እዚህ ይዞ ለመምጣት ሲሚንቶ አሸዋ፣ ብሎኬት እንደ እነዚህ አይነት ማቴሪያሎችን ይዞ ለመምጣት በጣም የሚከብድ ቦታ ላይ ነው። በጣም ደስ ይላል። ብቻ እጄ እትረፍ አምስት ስድስት ሰባት

ዮሄ ሜና ንተሳነ በጎ አድራጎት ማህበሮች እንግዲህ አንዱን ለእናታችን አስደስተን ያው እዛ ጋር ናቸው፣ አዩዋቸው። እዛ ጋ አስደስተን ደስ ብሏቸው እሳቸውን ጨርሰን ወደ ሁለተኛው እናታችን ልንሄድ ነው። እንግዲህ ሁለተኛው እናታችን ደሞ ምን እንደሚመስሉ እንዴት እንደሚመርቁ እንዴት እንደሚደሰቱ አይተን እንመለሳለን። ቤቲ እናመሰግናለን። ጤና ሽመለስ ለጉራጌ እናቶች ከድሮ ጀምሮ ስትለፊ የነበርሽ እህታችን ነሽ። አላህ ጤናሽን ይመልሰው። እንግዲህ ሰው ባለው አይደለም ፈጣሪ ባለው ነው ነገሮች የሚሆኑት። እኛ ያልነው የዛን ጊዜ ነበረ ሳይሆን ቀርቶ ይኸው አሁን ሆኗል። ለማንኛውም ምንድነው አዘለም አቀፈሚያው ተሸከመ አይደለ፣ ለእናቶቻችን ማስደሰት ነበረ በጊዜ ሆኗል። እንደውም የተሻለ ነገር ነው የተሰራው። በልተውት ከሚጨርሱት ማለት ምሳ ተበልቶ ቁርስ ምንድን ነው ቁርስ ላይ ተጠግቦ ምሳ ላይ እንደሚራብ የታወቀ ነው። ስለዚህ በልተው የሚጨርሱት የነበረውን ግን አሁን ግን ጊደር ወርዶላቸው አድጎላቸው ብዙ ነገር ሆኖላቸው ሁልጊዜ እንዲያስታውሱ ያደረግነው አላህ ያለው ሆኗል። እንግዲህ ይሄው ዛሬ ምረቃትሽን ተቀበይ፣ እኛም መልእክታችንን ፈጽመናል። ነገ በደንብ ብዙ ነገር የምንሰራ አላህ ያድርገን ቤትዬ። እናመሰግናለን እያልን በሚቀጥለው ቪዲዮ እንገናኛለን።